ወይ እንግዲህ እድሉን ስለሰጣችሁ በጣም አመሰግናለሁ። ዘገባው ከሙ ቻናል ቲዩብ ነው። እንግዲህ ዛሬ እንዳያችሁት ከአቶ ብሩክ አለማየው ንድ ማን ነበር ቤኪ፣ የሰሩት ወንጀልና ተንጎል ስለነበር እንግዲህ ወይዘሪት ቅምጥሌ ብድራቸውን ወይ ደግሞ ብድሯን ነው የሚባለው፣ እሱን ነገር መልሳለች። እንግዲህ በአንድ ድንጋይ ሁለት ወፍ ይውላል። ይሄ ነው በቃ ምርጥዬ ማለት ነው። ያራዳል ጅመችሽ። እግዚአብሔርን ቦምብ እኮን ጣለችባቸው። ቦምብ ማለት ነው። ወየ ወየ ወየው እኔ እኮ ተው አልኩኝ ተው ቅምጥሌ የምትቻል ሰው አይደለችም። ሁለቶቹም በአንድ ላይ ትሰራላችኋለች ብያችሁ ነበር። ይሄው እንግዲህ ቀለል ያለም አይደለም፣ ከበድ ያለ ነው። እነሱም ብቻ ሳይሆን አዳሚ ስትቅለበለቡ ነበር። ሁልጊዜ አልጋ ላይ ነው፣ ሁልጊዜ ስለ ፍቅር ነው፣ ሁልጊዜ ስለ ብልግና ነው። ምንድን ነው እያላችሁ እር እያላችሁ ነበር። እስኪ ስለ መጥፋትም ደግሞ ላስተምራቸው ብላ እንግዲህ ይኸው ጠፋች። እንኳን ደስ አላችሁ። መብሩክ መብሩክ። አንዳንዶቻችሁ አንዳንዶቻቸው ደግሞ ስህ እያላቸው ያላቸው ባላቸው ምንም የሚፈጠር የተፈጠረ ነገር የለም። እግዚአብሔር ይመስገን ቅምጥሌ በጣም ደህና ነች። ነገር ግን በዚሁ አጋጣሚ ያው ብዙዎቻችሁ በጣም ተጨናቂ ቶች እንዳላችሁ ደግሞ ተረድቻለሁ እና ምንም አትጨነቁ። እህታችን የትም ወዴትም ዘለፍ ወለፍ የለም። ብሩኬን ጥላማ የትም አትሄድ። ብሩኬን እንደው የትም ሀገር እንኳን ሊሄዱ ቢባል ወረዳ ሚግቡ ከሀገር ውጭ ሚወጡ አብሮ ተያይዘው ነው እንጂ የሚወጡት። ብሩኬን ጥላ የትም ነገር የትም ቦታ እንደማትሄድ ታውቃላችሁ። ነገር ግን እንግዲህ ቤኪ ቤኪ፣ ረሳሁ እንዴ ረሳሁ እንዴ? አሻንጉሊት ጋር አስተኝተህ ደውለለ፣ ቅምጥሌ እባክሽ እንድነው እንድነው እያልክ ያወራውን ላስታውስ ብዬ ነው እሱን እንግዲህ ቡራም ደግሞ እንዳያችሁት እዛ ሩም ድረስ እኔ የሆነ ነገር በሆንስ እስከዚህም በዚት እንደዚህ ታስመጡኝ ያላችሁ ብላ ተናግራ ነበር። አሁን ደግሞ እንግዲህ እሷ እዛች ሩም ተንከልክላ እንደሄደቻት ተንከልክላ እንደሄደቻት እንግዲህ ተንከልክለው የት ነው ምንድነው የሚባለው፣ መናኸሪያ ሄደዋል ማለት ነው እሱ። እንግዲህ እንኳን ደህና ሄዳችሁ ብሩኬ። እንግዲህ ያው ደንግጧል ወንድሜ እንትን ምንም ብሏል። ብቻ ግን አይዞን ፍቅር፣ ይሄ ነው ፍቅር አያል ነው ፍቅር ብዙ ነገር ነው። ባይዛወይ ማለት ነው እና ብሩኬ አይዞን። አደንግጥ ደንገጥ ማለት ጥሩ ነው እኮ ግን እንደዚህ በጣም መደንገጥ የለብም። በኪ ደግሞ ወይኔ ፊቱ አንስተው እኮ ምን ታረገዋለህ አቤት አቤት የእጅ ጽሑፏ ሲያምር በማርያም የኔ ቆንጆ ቡቡዬ የጀመርከውን ነገር እና ያን ነገር ብላ የጻፈችለት እንግዲህ ብሩኬ አሁን ደግሞ ያን ነገር ሲያነብ ደንገጥ ብሏል እኔም ያው ፕራንክ እንደሚሆን እያወቅኩ ደንገጥ ብያለሁ እንደዚህ ዓይነት ነገር የሆነ ስደትም ትዝ አለኝ የሆነ ስደት ስንመጣ ሁላችንም ተደብቀን ቤተሰቦቻችን የመጣ ነው ባይዘ ቤተሰቦቻችሁን ተደብቃችሁ የመጣችው ታውቃላችሁ ደበቅ ብለን የመጣን እና ያ ነገር አለ ያው እንደዚህ በደብዳቤ መልኩም ሰጠናቸው ባልመጣም ልክ እንደዚህ የሆነ ስደት ነገር ነው ያስታወስኩት። ባይዘወይ እና ብዙዎቻችሁ በዚህ መልኩ ባይዘወይ፣ እዚህ ጋር የተማራችሁት ነገር ሊኖር ይችላል። እኔ የተማርኩት ምንድን ነው፣ አንዳንዴ የሆነ ቦታ ባላችሁን ሆነ ወንድማቸው ሆነ እናታቸው ሆነ አባታቸው ሆነ የስ እና ወደ የትም ቦታ ስትሄዱ፣ ለቤተሰቦቻችሁ ሳታሳውቁ ስትሄዱ እኔ ያክል ነው የሚጨነቁት። ማለት የት ሄዳችሁ፣ እንዴት ሄዳችሁ፣ ለምን ሄዳችሁ፣ ምን አስከፋዋቸው የሚባል ነገር ስላለ ማለት ነው። ይህን ነገር ነው የተማርኩት። የትም ቦታ ልትንቀሳቀሱ ወይንም ደግሞ ልትሄዱ፣ ፕሊዝ ለቤተሰቦቻችሁ አሳውቁ። በተረፈ ግን በጣም ብዙዎቻችሁ በውስጥ የጻፋችሁት የነበረ ምናምን እና ምንም የተፈጠረ ነገር የለም። ሁለታቸውን በአንድ ላይ ፍራንክ ልታደርጋቸው ነው። ቅምጥሌን ታውቋታላችሁ፣ አትነካኳት። ግን ከመጣች ከጀመረችው ታውቋታላቸው በደንብ አድርጋችሁ። በዛ ላይ ብሮኬ ደግሞ እኔ የማን ይበልጣል እያለ ነበረ ማለት። በበቀደም ዕለት ፕራንክ አድርገው ስለነበረ፣ ከዛ እሱ ፕራንክ ባደረጋት የማን ይበልጣል ተሸንፍ ያለው በእያላትም ነበረ ስለዚህ፣ የዛሬው ፕራንክ ኦልሬዲ ብዙ ነገሮች መማር ትችላላችሁ። ያኔ እንዴት አድርጌ ድንገራችሁ በብዙ ነገሮች ማለት ነው። አንደኛ ያኔ ብሩኬ ለቅምጥ ላይ ያለው ቦታ ያለው ፍቅር ያለው ክብር ማለት እሷ ሄደች ስትባል ነው ሩጦ እዛ ጋ ሄደው ምንድነው ነው እሷ ማጌት ና መመለስ እንዳለበት ስለተሰማው ነው። ሰዎቹም እየጠየቀ ነበረው እያሳየ ነበረው እንዳያችሁት ፎቶ ነው አይታችሁ ከሆነ ማለት ነው ያ። ከዛ ደግሞ እንደዛ ደንግጦ የወደቀው ምናምን ደግሞ እሷ በቃ ካለሱ እሱ የትን ቦታ እንደማትሄድ ስለሚያውቅ የሆኑ ውስጡ ላይ የተሰማው ስሜት ስላለ ነው። አንዳንዴ እንዴት መሰላችሁ፣ ካጠገባችሁ ያለ ሰው ሲረቃችሁ፣ ለምን ራቀኝ? በምን ምክንያት ነው? ምን አድርጌው ነው? ወይስ ምን አግኝቶት ነው የሚባል ነገር ውስጣችሁ ስለሚበላችሁ ይደክማችኋል ማለት ነው። የሰው ልጅ የሚደክመው ወይም ብዙ መንገድ ስለሄደ ወይ ደግሞ የሆነ ነገር ተሸክሞ አደለም፣ ውስጣችሁ ላይ ብዙ ነገሮችን ስታወሳስቡ ስታ እንትን ስትሉ የሚጨንቅ ነገር አሉ በዛ ላይ እንደሰማችሁት ቤኪ ሲነግረው የነበረው ነገር አለ። ችግር ተፈጥሮ አልነበረ እያለ የነበረው ከዛ በቃ እንደዚህ ትላለች ም ጽሑፉን አይታችሁታል። በተለይ ጽሑፉ የሆነ ልብን እንዴት ነው ውስጥና የሚበላው ብቡዬ እያሰብከውን ነገር በደንብ አድርጋ የጻፈችለት እና ኦሬዲ ምልላችሁ ነው ባጭሩ። የሆነ ትንሽ ነገር ሲፈጠር የምታጨናንቋቸው እየደወላችሁ ቴክስት አድርጉ ምንም ችግር የለውም ከቻሉ ይመልስላችል ካልቻሉ ደግሞ አይመልሱም ማለት ነው ግን አንዳንዴ ይሄ በየደቂቃው መደወል በየደቂቃው ምንድን ነው ይሄ? ኢንስታግራም ላይም ቀጥታ ስልክም እየደወላችሁ የምታጨናንቋቸው ከሆነ ደስ አይልም ማለት ነው። እና ብቻ እንዲሁም ደግሞ አንዳንዶቻችሁ ያው ታውቃላችሁ የሚያስቅ ድራማም ሰሩ የሚያስለቅስም ሰሩ፣ ያው ናችሁ ገባችሁ አይደል? የሆነ የሰው ልጅ ከመተቸት ከምናምን ስለማትቆጠቡ የዛሬው ቪዲዮ ደግሞ ምን ሊያስተምራችሁ እንደሚችል እናንተ ከገባችሁ ማለት ነው። ምክንያቱም በአንድ ላይ ሲመጡ በአንድ ላይ እየሳቁ የተጫወቱ ሲመጡ ያው ናችሁ አይደል የሆነ እነሱ እኛን ለማስደሰት እኛን ለማሳቅ ብለው የሚናገሩትን ቃላት ሁሉ ብጥስጥስ አድርጋችሁ እንጥስጥስ አድርጋችሁ የሆነ እንዴት ነው ወደ የት አድርጋችሁ እንደምታዳምጡም ባይገባኝም ግን በብዙ ነገር ቀይራችሁ ነው ለመሳደብ ለመተቸት የምትመጡት። እስኪ ዛሬ ምን አይነት ትችት አግኝታችኋል? ዛሬ ያገኛችሁት ትችት አለ ማለት ቅምጥሌ እንደዛ ስትጽፍ ቁጭ ብላ እንዳያችኋት፣ በቃ አላ አይደለ፣ ይሄ ነው ወደዚህ ነው ልላችሁ አልችልም፣ ግን የሚሄድበት አለኝ ብላ እንደዛ ስትሄድ ምናምን ብሩኬ እንደዛ ሲጨነቅ እንደዛ ሲሯሯጡ ስታዩ ምን ተሰማችሁ? ውስጣችሁ አልተረበሸም? የሆነ ሪል እንደማይሆን እያወኩኝ ግን እምባምባ እያለ የነበረ ገባችሁ። ግን ቅምጥሌ ይመችሽ። አሁን እዚህ ጋር ቤኬንም እና ብሩኬን ብቻ ሳይሆን ሁላችሁንም ነው ፍራንክ የተደረጋችሁት ወይ ደግሞ በቃ አግኝታችኋለሽ። ባጭሩ ቅምጥሌ ፈጣሪ የጠብቀሽ ባለሽበት መብራን እሷ ተጠብቀሽ ጥላ ከለላት ሆነሽ። ብሩኬ ማይዞን ያው ለጊዜው የሰው ልጅ የሚሰማው ስሜት አለ። ወደ ወንደነግጣለን በተለይ በምትወድ ሰው መፈተን የምትወዱ ሰው የሆነ ነገር እንዳይሆንባችሁ ትፈልጋላችሁ። አሁን ብሩኬ ስለሄደች ሄደሽ ብቻ አይደለም የተጨነቀው ወይ እንደዛ እየሆነ የነበረው ግን፣ የት ልትሄድ ይሆን እንዴት ልትሄድ ይሆን ምን ያጋጥማት ይሆን

ብዙ ትምህርት አለው በተረፈ ነገ በሰፊው እናወራበታለን ለማንኛውም ደህና አደሩ የነገ ሰው ይበላችሁ ያው ዛሬ የመጣሁት ምንም እንዳልተፈጠረ ልነግራችሁ ነው ቤተሰብ የሆነ መጀመሪያ ላይ ሊመቸኝ ብሎ ቪዲዮ ልሰራ ከዛ ደግሞ አልተመቸኝ ሴቱ እየጠርጠ የሆነ ቦታ ሄደም እዛ ተደብቄ ነው የሰራው ያለት ባይ